ዛሬ ልደተ ክርስቶስ አርብና ረቡዕ ቢውል የፍስክ ምግብ ይበላል ወይስ አይበላም የሚለውን ጥያቄ እንመልሳለን። አብራችሁ ይቆዩ። ዘንድሮ በዓለ ልደተ ክርስቶስ ረቡዕ ይውላል። በበዓሉ ቀን የጥሉላት ምግብ ለምሳሌ ስጋ፣ እንቁላል፣ ቅቤ መብላት ይቻላል ወይስ አይቻልም የሚለው የብዙዎች ጥያቄ ነው። መጻሕፍትን መሰረት አድርገን እናየዋለን። አብራችሁ ይቆዩ። ከዘጠኙ አበይት የጌታ በዓላት ሁለቱ ልደትና ጥምቀት የእዳ ደብዳቤያችን የተቀደደባቸው የድህነታችን መሰረት የተጣለባቸው አቤት በዓላት ናቸው። ስለሆነም ክርስቲያን የሆነ ሁሉ በዓሉን በደስታ እንዲያከብር ታዟል። እነዚህ በዓላት በረቡዕና በአርብ ቀን ከዋሉ አስቀድመን በዋዜማው ለውጥ አድርገን እንጾማቸዋለን። ልደት ረቡዕ ከሆነ ማክሰኞ በዋዜማው፣ አርብ ከሆነ ሐሙስ በዋዜማው እስከ ምሽቱ አንድ ሰዓት ወይም ለ13 ሰዓታት እንጾማቸዋለን። በሌሎችም ቀናት በዋዜማቸው በየዓመቱ ይጾማሉ የገሃድ ጾም ቀናቱ ሁለት ቢሆንም ቁጥራቸው ግን ከሰባቱ አጽዋማት አንዱ ተብሎ ይቆጠራል። በልደት አንድ ቀን በጥምቀትም አንድ ቀን ሲሆን ሁለቱ ጾመ ግሃድ ይባላል። ጾመ ግሃድ ገሃድ እና ጋድ ተብሎ ይጠራል። የመጀመሪያው ግሃድ የሚባለው ነው። ገሃድ ማለት መገለጥ መታየት ማለት ነው። ይህም ተገለጠ ታየ የተባለውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህም አስቀድሞ አምላክነቱ የተገለጠባቸው ብዙ መንገዶችና ታምራቶች ቢኖሩም በልደቱ ወልድ ስጋ ለብሶ በአካል በመታየቱ የክርስቶስ አምላክነት የተገለጠበት ዕለት ስለሆነ ገሃድ መገለጥ ተብሎ ተሰይሟል። ሁለተኛው ጋድ የሚለው ትርጓሜ ነው። ጋድ ማለት ለውጥ ማለት ነው። ልደት ረቡዕ ወይም አርብ ከዋለ ለውጥ ሆኖ የሚጾምበት ማለት ነው። ጋድ ስንል ለአርብና ለረቡ ጾም ለውጥ ሆኖ የሚጾመውን ጾም ማለታችን ነው። ስለዚህ የ2018 ዓ ምት የኢየሱስ ክርስቶስ በዓል በዕለተ ረቡ ቢውልም በዋለበት የፍስክ ምግቦች ስጋ፣ ወተት፣ እንቁላል የመሳሰሉትን በመብላት በተድላና በደስታ በዓሉን ማክበር እንደሚገባ ቅድስት ኦርቶዶክስ ተዋህዶ ቤተ ክርስቲያን ታስተምራለች። ለበዓል ልደቱ በሰላም ያድርሰን።